ነገር የለም እናንተ ያላችሁ ምላ ሳለኝ እኮ ስናደድ ማውራት ስለሚያቅተኝ ነው እንጂ፣ እኛ ፈረንጅ አጃጅለን መኪና የገዛን ሰዎች ነ ፈረንጅ አጃጅለን ጌም ተጫውተን አስቀን ምናምን፣ ስንት ታሪካችን። ስለ ሚኪያችን ወይንም በትክክለኛ ስሙ ስለ ዱሬሳ የምነግራችሁ ነገር ሊያስደነግጣችሁ ይችላል። በመጀመሪያ ደረጃ ሚኪያችን ወይንም ትክክለኛ ስምህ ዱሬሳ እኔን ትፈራኛለህ አሉ። ተከላከሉልኝ የምትል ድምጽ ሰምቻለሁ። እኔን ካንተ መከላከል የሚቻለው በንጹህነትህና በሀርቅነትህ ብቻ ነው። ከዛው ውጪ ማንንም ሊከላከልልህ አይችልም። ሲቀጥል እንግዲህ ሚኪያችን ራሱ ማን ነው? እሱ እንደሚለው እውነት ጎንደሬ ነው ወይንስ አይደለም? ንብረቱስ በማን ስም ነው የሚገኘው? የአደጋ ጊዜ ተጠሪውስ ማነች? ንብረቱስ፣ ኢንሹራንሱስ የት ነው የሚገኘው? የቤት ቁጥሩ አካባቢውስ የት ነው የሚገኘው የሚለውን ይፋ የማድረግላቸው ይሆናል። አድርሱለት ማለት ነው። በመጀመሪያ ደረጃ ሚኪያችን ትክክለኛ ስሙ ዱሬሳ ሲሆን ለዚሁ ዓላማ ብሎ ያወጣው ግን ሚኪ በሚል ስም ነው። እንግዲህ በመታወቂያው በስተጀርባ የአደጋ ጊዜ ተጠሪ ብላ የቀረበችው እህታችን ማን ትባላለች? ኢየሩሳሌም ኮማ ትባላለች። የሚኪ የአደጋ ጊዜ ተጠሪው ኢየሩሳሌም ኩማ ስትሆን በጣም በሚገርም ሁኔታ ደግሞ የንብረቱ ተወካይ ማለት ሙሉ ንብረቱን የሚያንቀሳቅስለት ግለሰብ ደግሞ ድጉማ ኩማ ጫላ ይባላል። ያ ማለት የአደጋ ጊዜ ተጠሪው ከመታወቂያው በስተጀርባ የተቀመጠችው ሴትና ይህ ንብረቱን ወኪል ሆኖ ንብረቱን እያንቀሳቀሰለት ያለው ወንድምና እናት ናቸው ማለት ነው። እንግዲህ ከመታወቂያው በስተጀርባ ያለችው እዚህ ጋ አስቀምጥላችኋለሁ ኢየሩሳሌም ኩማ ትባላለች። የንብረቱ የንብረቱ ወኪል ተወካይ የሆነው ግለሰብ ደግሞ ድጉማ ኩማ ጫላ። ኢየሩሳሌም ኩማ፣ ድጉማ ኩማ ጫላ ማለት ነው። ይሄ ሰውዬ ዱሬሳ ኩማ ሊሆን ይችላል። ተግባባን አይደለ? ከዚህ አንጻር የአደጋ ጊዜ ተጠሪውና የንብረቱን የሚያንቀሳቅስለት ግለሰብ መታወቂያቸው ወንድምናሃት የአንድ ሰው ልጆች ናቸው ማለት ነው። ሚኪ ሊሆን ይችላል። እናንተ መገመት ትችላላችሁ። እንግዲህ ይህ ግለሰብ የመኖሪያ ሰፈሩ የት ይላል መሰላችሁ? የመኖሪያ ሰፈሩ አድራሻው ማለት ነው ነፋስ ስልክ ላፍቶ ወረዳ 12 ቀበሌ 12 ማለት ነው። የቤት ቁጥር 4830 ነው ማለት ነው። እንግዲህ የመኪናውን ታርጋ ነግራቸዋለሁ። የመኪናው ታርጋ ሲ 31520 ሲሆን ፋይሉ የሚገኘው ደግሞ ጉለሌ ክፍለ ከተማ ነው። ኢንሹራንሱ ናሽናል ኢንሹራንስ ካምፓኒ በአዲሱ ገበያ ቅርንጫፍ ነው ማለት ነው። እንግዲህ ዱሬሳ ኩማ ከእናንተ ያላችሁ ምላስ አለ። ስናደድ ማውራት ስለሚያቅተኝ ነው እንጂ እኛ ፈረንጅ አጃጅለን መኪና የገዛን ሰዎች ነው። ፈረንጅ አጃጅለን ጌም ተጫውተን አስቀን ምናምን ስንት ታሪካችን ይርሱን እግ የማንም መሳቂያውን ያመጠቱን ገንዘብ ዛሬ ለመውረስ ነገ መላኑ በቃ ኃይለኛ እንትን ናቸው። ክፉ ሰው መሆኗ እንዴት ታውቃል? አንዱ ሳ በጣም ታይኮ ከጎን ያለኮ የመጣው እኮ እኔ ስለሚያምነኝ ነው። ፀጉር ቤት ያሉ ታሳምናቸው ክፊት አውራሪ እኮ ስንት በድ እርዳታ የሚታወቅ ታማኝ ስንት ሚሊዮን ብር ሰዎች የሚደረግ ልጅ እኮ ነው እሱ አምኖኝ የመጣ። እናንተ ለምናታ ፌመስ ፌመስ ፌመስ የሚባሉትን ሰዎች ነው እትይዘው፣ በጊፍት በምንድን ነው አሁን ፕላትፎርሙ ያመጣው እንትን አለና፣ በቃ በዛ ነው የምትይዘው። ሰው አንዱን በአንዱ አንዱን በአንዱ እያታለለች አንዱም በአንዱ ላይ አንዱም በአንዱ ላይ አንተ ረሳው ሄደች። ሴትዮዋ ማስታወቂያ ማስታወቂያ የሰራት ሌላም ነገር ካለ ይጠይቁኝ፣ እንጂ ሌላም ነገር ካለ የፈለገ ነገር አርገ ይጠይቁኝ። ምን ገባኝ ነገር ይሄ ሚዲያ በጣም ከባድ ነው። እኔ የነበረኝ ስብህና ይሄ አልነበረም። እንደዚህ አይነት ስብህና አልነበረም የነበረ ሙሉ ነገር ልፍስፍስ ነው ያደረገኝ ይሄ ሶሻል ሚዲያ። በእርግጥ እኔ እንደዛ በመሆኑ የተጎዳሁት ነገር አለ ብዬ አላስብም። ያው ከንዴቶች ውጭ እናደዳለሁ ምናምን ጨጓራዬ ከመታመም ውጭ ቢያንስ እርካታ ተሰምቶኝ አያውቅም። በአረካ ማሆኑ ነው ሰው ሲያበሳጨኝ ያችን ንዴት ዋጥ አድርጊያት ስቃጠል ስቃጠል ብዙ ወዳጆቼን አትርፍያለሁ። አንድ አክስቴ አለች እና እሷ አንድ ቄራ የሚባል ልጅ ነው ትላቸዋለች። ከዛ ምን አይነት ልጅ ነው የወለደች? ምን ቢልት አይመልስም። ምን አይነት ልጅ ነው በጣም ነው የምንወደው። እና እሷ እናቴ አክስቴ በጣም ፕራውድ አድርጋ ነው ለእኔ የምትነግረኝ። እና ይሄ ለእኔ ትልቅ ነገር ነው ማለት ሁሉም ሰው በአንድ ልብ የሚወዱ ብርን ነው። የሚያቁኝ ከዶም ጀምሮ እድገቴን አመጣጤ የሚያቁ ሰዎች አያምኛል።

ሰላም፣ ሰላም ሚኪዬ እንዴት አደርክ? ብሬ እንዴት ነህ? እግዚአብሔር ይመስገን ሰላም ነው። ሚኪዬ አለን አለን። ሁሉ ሰላም ታረጋጋህ። ዋው፣ በቃ ምን ታደርገዋለህ ከዚህ በላይ ተረጋጋ። ዋናው ትልቁ ነገር ምንድን ነው መሰለህ? አንዳንዴ የሰው ልጅ መልካም ነገር ሲሰራ

ይሰማል። ኔትወርክ ኔጋ መሰለኝ። እና ከስትረስ ውጣ። አሁን ቅድም ስትላቸ የነበረው የከቦ ምናምን ለማመለ እግዚአብሔር አለ። አስፈላጊ ሆነ የሆነው ነገር ከሆነ እኮ የምትጠየቀው በህግ እንጂ መቼም ምታሰቀል የሚል ሰው የለም። ያለውን ነገር እውነት ያለውን ነገር ነው የምትፈልገው። ከእንዲህ አይነት ነገር ግን ውጣ

ሌላው አለኝ የምንለው እውነት ካለው እሱን እግዚአብሔር ያወጣው። አንተ ግን ራስን ስትረስ ውስጥ አትቅጠት። ደስ ስላላለኝ ነው ሰሞኑን ያለበት ነው እንታያየው ማለት ስለሌለብኝ የገባው እየገባው ያለ እኛ አገር ያልተሰደበ የለም። ሁላችንም ተከስክተናል። እስኪበቃል ያልተባል የለም። የልብህን እውነት እግዚአብሔር አውቃል። በቃ ብቻም ማለት የሚችለው አትጨነቅ፣ ስትረስ ውስጥ አትግባ። በቃ እሱ ብቻ ነው ለለ የሚችለው። በተረፈ እግዚአብሔር አለ እና ወደ ፈገግታ የምትመለስበት ቀን ቅርብ እንዲሆን አብረን ጥምቀትን ጎንደር እንድናሳልፍ ነው። ሺ እግዚአብሔር ለሁሉም ነገር መልስ አለው እና ትጨነቅ ወንድሜ። አመሰግናለሁ። ኪራዬ ቴንክዩ፣ አባቴ ሮኝ ነው አይቼ ዝም ብዬ እንዳላልፈ ብዬ ነው ወንድም ሽ ሚ ሰላም አድልኝ አባቴ።